እንግዲህ ዛሬ በዳጣና በሰላም መካከል ደስ የሚል ዜና ተፈጠረ። ዳጣን ሰላም የተወልዳ እንዳደገች ጠየቀቻት። ዳጣም ለመናገር ብትፈራም ግን ደግሞ ተርበተበተች። ሰላም ደግሞ እኔም በውስጤ አንድ ትልቅ ነገር የሚሰማኝ አለ እና ንገረኝና እውነታውን ልንገርች ስትላት ዳጣም ተወልዳ ያደገችበትን ነገረቻት። ከዛም ልጅናናት መሆናቸውን ተዋወቁ እርስ በርሳቸው። ይህንን ማንም ሰው ማወቅ የለበትም በማለት ሰላም ጸጥ አለች ለጊዜው ደግሞ ያ አባትሽና የሱ ያንቺ ምርመራ ውጤት ሲደርስ ያን ጊዜ ይታያል፣ አለቻት እና አንድ ቤት አባቴንና እናቴን አገኘው ሲቀጥል ለምን ሰራተኛ ሆንሽ ታዳ በማለትም ጠየቀቻት። ሰላምም እሱን ቀስ ብዬ እነግርሻ አለሁ። ለካ ውስጤ የሚሰማኝ ውስጤ የሚረበሸው ስላንቺ የሚያስበው የሚጨነቀው በምክንያት ነው አለች ሰላም። ወደና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናቸው? ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። እንግዲህ ዛሬ በዳጣና በሰላም በጣም ደስ የሚል ዜና ተፈጥሯል። እሱም ምንድን ነው? ዳጣን ወይዘሮ ሰላም ጥብቅ አርጋ ተወልዳ ያደገችበትን ቦታ በመጠየቅም አጣራች። እናም እናትና ልጅ ውስጣቸው በመንቀን እየተናበበ ነበረ። ዳጣም አሁን ስትፈራ ስትቸር ስታያት ሰላም እውነቱን ንገርኝ፣ እኔም ውስጥ የተደበቀ አንድ ትልቅ ምስጢር አለ። ስለዚህ እሱን እምናወጣው ይሆናል እኔ ናንቺ አለቻት። የምርሽን ነው ሰላምዬ? አለች። አው ሰላምዬ ስትላትም፣ እሺ በቃ እኔ ተወልጄ ያደግኩት የት ቦታ እንደሆነ አላቅም። የተወለድኩበት ግን ደግሞ ተጥዬ የተገኘሁት አዲስ አበባ ነው። ቦታው ደግሞ እንግዲህ ጎዳና ነው። አለቻት። ምን አለች? እሺ አባትሽ ማለቴ ደረጀ ጋሽ እንድን ሊያመጣች ቻለ? አለቻት። መጀመሪያ ያልሽው ከጎዳና አንስቶች ነበር፣ ከዛ ደግሞ ቀጠላችሁ፣ የጓደኛዬ ልጅ ናት አለ ምክንያቱ ምንድነው ስትልም ዳጣ ተርበተበተች። አትፍሬ እኔም የሚሰማኝ ነገር አለ፣ እውነታውን ነገርኝና የኔን ደግሞ አንድ ቀን እነግርሻለሁ በማለትም መለሰችላት። እዋክሽን ሰላም እያታስጨንቂ ምንም አያደረግልሽም አለቻት። የሚነገር የልጅነት ታሪክ የለኝም የጎዳና ብቻ ነው ስትላትም፣ አይ አይ እኔም ውስጥ ያለ ነገር አንቺና እኔን የሚያስተሳስር ትልቅ ነገር አለ። ስለዚህ እሱንም አፈንድቸው እኔና አንቺ እንደማንተዋወቅ ሆነን ውስጣችን እየተዋወቀ ላያችን ደግሞ ማንንም ሳናስነቃ እውነታውን የአባትሽንና አንቺን ውጤት ማየት ግድ ይላል አለቻት። እሺ በማለትም ዳጣ ታሪኳን ነገረቻት። ሰላምም ሌላ ጊዜ ነግርሻለሁ ያለችውን ታሪኳን ለዳጣ እውነታውን ነገረቻት። ይሄን ጊዜ በጣም ተገረመች እና ደረጀንስ ሰላም ከዚህ ቤት ወጥታ የራሷን ህይወት ትኑር ብላ ስትጠይቀው ወይዘሮ ማርታ ለምን ታደናገጠ? ምክንያቱም ሰላም የሰላም የደረጀ ልጅ የደረጀን ልጅ የያዘችው እሷ ስለሆነች ዳጣን እና ስለ ሰላም ምን ሲልም ይኸውልህ ሰላም እኛ ቤት ስንት አመታት፣ ለስንት ጊዜያት ትኖራለች? ስለዚህ የራሷን ህይወት መኖር አለባት። እልቅስ ከዚህ ወጥታ የራሷን ስራ ሰርታ እንድትኖር እና አሁን አግብታ ያልወለደች ሴት መቼ ልትወልድ ነው? በማለትም ማርታ ጥያቄ ያቀረበችለት። ከዛ እሱም ደግሞ እንዴ አልገባኝም፣ ለምን ትሄዳለች? አለ እናታ ዳኛ ቤት እርሜ ልኳን መበስበስ አለባት እንዴ? አለችው ቢሆንም ብሻትልሽም በዛ ላይ ደግሞ ለልጆቻችን ታማኝና ተንከባካቢ ልጆችም ያለ እሷ መኖር እንደማይችሉ ታውቂያለሽ። እና እሷን የምትመስል ሰራተኛ እዚያ አትመጣም ሲላትም እና የእሷ መልካምነት መልሶ እሷ ነው ይጉዳት፣ እኛ ራስ ወዳድነት አይሆንብንም፣ ግፍ አይሆንብንም? እንዴት ለምን ሀለችው ማለት ሲላትም፣ በቃ ወታ መርዳት አለብን ስትለውም፣ እሽታሽ እሷኑ ጠይቂያትና፣ የት የምትመልስልሽን መልስ አንቺ ትነግርኛለሽ አላት። ለጠይቂያትና የምትለኝን እነግርሃለሁ አለችው። እሺ በማለትም ተኛ። ወይዘሮ ማርታ የሆነ ነገር ተጠራጠረች። ለምን ትደነግጣለህ? ለምን እንደሆንክ አለችው። አይ ምንም አላት። እና ታዲያ ለማንኛውም ጠይቀሻን ነገር ትነግርኛለሽ ሴላትም፣ እሺ ብላ እሷም እየተጎማጠጠች ተኛች። ሌላው እንግዲህ አብጌል ምርመራ ያደረገችው የሰላምንና የደረጀን ጸጉር ነበረ። የደረጀን ጸጉርና የሰላምን ጸጉር ከመበጠሪያቸው የዛሄዳ ደንኤል ምርመራውን ያደረገችው አሁን በዚህ ሰዓት። አጅሬዋ በፍጹም የደረጀ ልጅ እንዳልሆነ ታወቀ። ይህን ጊዜ ደረጀ ያንን ወረቀት ሊያነብሲል ማርታ በሆነ በቃ በራሳቸውን ቋንቋ ከዳጣ ጋር ታያዩ ዳጣን የሆነ ነገር ፍጠሪና እንዳያነብ አድርጌ አለቻት። ከዛም ተዋወቁ። እሷም እንዳያነብ ራሴን አመመኝ ብላ ያዙ ይልቀቁኝ አለች። ዳጣ አባት ዮ ምን ሆንሽ ሲልም ይ ራሴን ራሴን አለች። ሐኪም ቤት ነር ሲላትም አይ አይ አይ ሐኪም ቤት አልሄድም ፓራዶን አለ ራስ ምታቱ ሲልም አዎ ማርታን ጭላት ሲልም አረ ደሪ አንተ ሄዳ ንጣላት እኔ አልችለውም መውጣት አለችው። እሺ በቃ ውሃ ይህን ጊዜ እኔ ላምጣ ስትል ቁጭ በይ ብላ ማርታ አስቀመጠቻት። ከዛም ወረቀቱን ትቶ እየሮጠ ሄደ። ከዛም የኔ ቆንጆ ተባረኪ፣ አሁን ይህንን ወደዛ ጣዩ በማለት ማርታ ቀዳዳት አለችው። ይሄንን ቢያቅ አውጌልን እንቀርጎ ይገላታል ብላ ሰላሰበች ነበረ። ሌላው እንግዲህ አሁን በመጀመሪያ እሱን ይዞ ምንድን ነው ሲባልም ግራ ተጋባ። እየሮጠ ፓራደኑን ለዳጣ ሲሰጣት ዳጣ ደግሞ ምንድን ነው ተውሰጅበት ሲላት፣ አረ አልፈልግም ተሽሎኛል አለች። ማወጣ አለብሽ፣ አረ እዛ ሀኪም ቤት እንሄዳለን። አረ ተሽሎኛል ጋሽ አይ፣ ግድ ነው ማወጣ አለብሽ ብሎ ሲያስጨንቃትም ማርታ ተጨነቀች ። ተዋት በቃ ተሻላት እኮ ተሻለ ይታለ እንዴት ነው በዚህ ቅጥፈት የሚሻላት ሲልም፣ አይ ተዋት አለችው። እንደዛ ብሎ ነገር የለም ማዋጥ አለብሽ ደጋሚ ያምሻል ሲላት፣ ውሃም ዳጣዬ ዋጭ፣ እንዳያምሽ እኮ ነው ይሻልሻል አለቻት። ይህን ጊዜ ዳጣን ዋጠች። ማርታን ለዋጣው አለቻት፣ ዋጩ ምንም አያረግሽም ስትል ደረጀ ግራ ተጋባ። ሌላው እንግዲህ በጣም በሚከብድ ሁኔታ አሁን ላይ አብጌል ትልቅ ችግር ሆናለች። እናም ዳጣን በርጌት ታስከፋታለች። በሰዓቱ ያንን ወረቀት ቆሻሻ ተጣለችው። በኋላ ዳጣ ፊቷን ልትታጠብ እምጅ ማስታጠቢያ ጋር ሄደች፣ ያንን ወረቀት ማየት ጀመረች። ይህ ወረቀት ለነገሩ እንግሊዘኛ ማንበብ አልችልም ብላ ሞገስን ቀጠረችው። ሞገስ ጋር ሂዳ እንግሊዘኛ ማንበብ አልችልም እና ይህን ወረቀት ጋሸ ሊያነበው ሲል ማርታ አይቻልም ብላ እኔን የሆነ ዘዴ ፈጥሬ እንዳያስ እንዳያነበው እንዳደርግ አደረገች። ከዛም ይሄ ወረቀት ማርታም አይተዋለች፣ አዎ። እና ምንድን ነው አላውቅም፣ አንብበህ ንገረኝ ስትለው ሞገስ ሁሉንም አነበበ እና ዴንኤል ምርመራው ደረጀ ዳጣን አባት እንዳልሆነ ነው የሚያስታውቀው። ከዛ ምንድን ነው ሞጌ ንገረኝ አለመማሪ ዛሬ ቁጭኝ ዛሬ ተጎዳው ምንድን ነው አለችው ። ከዛም ምኑ ሲላትም ንገረኝ ንገረኝ አለዛ ለሌላ ሰው ጅጅ እንዳላስነብበው ስትል፣ ዳጣ ተረጋጊ አላት። ምንድን ነው የቶ ደረጃና የዳጣን የውጤት ምርመራ ነው የሚለው አላት። እኮ አባቴ ነው ተረጋጊ አዝናለሁ ዳጣ። ደረጃ አባቴ አይደለም። እኔ ውሃንና አባቴን ማጣት አልፈልግም አለችው። ከዛሱም ተረጋጊ አባትሽ ባይሆን እንኳ ሌላ አባት አለሽ ሲላትም፣ ሞጊ ንገረኝ። ይኸውልሽ የዲኤንኤ ምርመራቸው በጸጉሯቸው ነው የሚለው ስለዚህ፣ ጸጉራቸው ተመርምሮ ግን ደግሞ ያንቺ አባት እንዳልሆነ ነው ሲላትም፣ አሃ እንደዛ ከው አለቀሰች። በጣም አለቀሰችና አሃ አሃ በጸጉሯችን ነው የሚለው አዎ፣ በጸጉር ተስር የተነቀለ ጸጉር ምርመራ ነው የሚለው ሲላትም፣ አየ ደረጃ አባቴ ነው፣ እንዴት ውጤቱ የተለያየ ቢሆንም ስትልም፣ ግን እኮ ውጤቱ ያንቺ አይደለም አላት። ይውልር ይህንን ያደረገችው አብጌል ናት። አንድ ቀን ጸጉሬን ላበጥር ተሰላም ማበጠሪያ ወስጄ አንጭ አለች። ከዛ ሳላበጥርበት የሰላምን ጸጉር ይዛ ሄደች። የአባቴንና የሰላምን ጸጉር ነው ያስመረመረችው። አሁን ድጋሜ ቼክ ተደርገን መመርመር አለብን አለችው። ምን አለ አዎ፣ ሞጌ እውነትሽን ነው። አው የምሬን ነው ማራ ስትለው በጣም ይገርማል። እንኳን ደስ አለሽ አላት። አሁን ወደ ቤት ተመልሳ አመጣች አዊጌል እንግዲህ ናታን ጋዘው ብላ ስገባ ናታንም ለምን መጣሽ አላት። አካ ከዚህ ተዳጣ ውጭ እዚህ ቤት ማንም መግባት የለበትም እንዳትገቢ ብለኛል አይደል? አለችው አው ለምን መጣች ሲላትም ምነው ቤት አደረከው እኮ የአባቴ ቤት እኮ ነው አለችው ምን ቤትሽ ቤቴ እንዳልሆነ ያባትሽ ቤት እንደሆነ አውቃለሁ ግን ደግሞ ክላሴ መግባት አችም ሲላትም፣ ምን ስለዚህ የአባቴ ቤት መሆኑን ካመንክ እኔን ከዚህ እንደፈለግክ ማስወጣት አትችልም ማለት ነው አለችው። በጣም አዘነ። ቀጠለና ዳጣን ስትገባ ምንም አትልም አንችም። ዳጣንም እንዳትገቡ እዚህ ቤት ሴላት፣ አረባከ አሁን እኮ የለችው አለችው። ባለፈው ዳጣን እንደጠፋች በጣም እንትን ብለህ ነበር። አዎ ዳጣን እንደ ጠፋኝ ጥሩ ስሜት ላይ አልነበረም። ለምንድን ነው እንደዚህ የምትጠያት አላት። እንዴ እኮ እሷስ እንደ ጠፋይ በጣም ተረብሸ ነበረ። እሷ እኮ ስላ አንች ነው የምታስበው፣ የምታወራኝም እኔና አንችን ለማግባባት እየሞከራኝ ነው ሲላትም፣ አውቃለሁ እኮ ስለ እኔ መጥፎ መጥፎ እየነገረች እኔን እንድጣላኝ ያደረገች አለችው። በጣም ታሳዝኛለች። ውጭሊ! ከዚህ በማለትም ጮኸባት። እሷም ወጣች። እንግዲህ አቶ ደረጀ ማርታን ሰሚማ፣ ማርታ ላነበው እንደፈለግኩኝ እንዳላነበው አንስታችሁታል፣ ምንድን ነው አላት። ይኸው ልደሬ እንትኑ ወረቀቱ የሚጠቅም አይደለም ውሃ ብስኩት አሽጋ ይዛ የመጣችበት ወረቀት ነው አለችው። ቆይች ልጅ የውጭ ምግብ ተይ ተብላ ተከልክላ የለም እንዴ አላት። ሲሰማት አይደለ? አለችው። ስሰማ አደል። እሺ ምን ይሻላል ደሞ እሷ በቃ ሁሉንም ነገር እኔ፣ ች ልጅ ምናምን ደስ አላለኝም ሲላትም፣ ምን ጓደኛዋም ምጥን ናት ምጥን እኮ ቢያንስ ምን እንደምታው ምን እንደምታስተካክል ታውቃለች በደንብ። ይች እኮ ምንም አታውቅም። ምን ከዋላ ነው? ዳጣም እዳጣም ጋር ያለች ነው አላት። አይ ከዳጣ እንኳ ምንም ነገር እንድትማር አልፈልግም። ለነገሩ ብዙ ነገር ተምራለ አነጋገሯ፣ ሁሉ ነገሯ አለችው። እናት ዳጣ ጥሩና እንዳትከለክላት አበረታቻት አላት። ጭራሽ አላደርገውም። የሷን ነገር ለኔ ተውልኝ፣ እኔ ያስተካክላት አስተካክላታለሁ አለችው። እሺ አለ። አሁን ሰላምና ዳጣ የወደ ወዳቸውን አወሩ። ነገር ግን ዳጣ አሁን ሆዷ የተረበሸ፣ እናትና አባቷ በቅርቧ በዙሪዋ እንደሆኑም ተረዳች፣ ተንቀጠቀጠችም። ሰላምና እሷ በእርግጥ መጀመሪያም ሳይነጋገሩ ውስጣቸው ይተዋወቃል። ቻናሉን ሰብስክራይብ እያረጋችሁ